ኦ አሜሪካ በኢራን በሚገኙ ሶስት የኒውክሌር ሳይቶች ላይ የቦምብ ጥቃትን አድርሳለች ይህን ደግሞ የተናገረው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ነው እናም ኢት ወዝ ሰክሰስፉል ነው ያለው እጅግ በጣም ስኬታማ ኦፕሬሽን ነው ሲል ነው የተናገረው እስራኤልም ከዚህ ጉዳይ ጋር የሚያያይዛት ነገር እንዳለ እየተናገረች ሲሆን ያው ኦልሬዲ የሚያያይዛት ነገር አለ ግን ደግሞ በዚህ ኦፕሬሽን ላይ ተሳትፎ እንደነበራት እየተናገረች ሲሆን ኢራንም አዎ አሜሪካ በእኔ የኒውክሌር ሳይቶች ላይ ጥቃት አድርሳለች፣ ግን ደግሞ እነሱ እንደሚሉት ከፍተኛ የሆነ ጉዳትን አላስተናገድኩ ወይም አልደረሰብኝም ብላለች። ያው ይሄ ወደፊት የምናየው ነገር ቢሆንም ማለት ነው። እስካሁን ያሉትን ነገሮች ለማየት እንሞክር። የአሜሪካ ጀኔራል የሆኑት ዳን ካይኔ እንደተናገሩት ከሆነ ይህን ኦፕሬሽን ይህን ተልእኮ ሚድናይት ሃመር ወይም ደግሞ የሌሊት መሮሻ የሚል ስያሜ የሰጡት ሲሆን በአጠቃላይ አሜሪካ በዚህ ኦፕሬሽን ላይ 125 የሚሆኑ ኤርክራፍቶችን የተጠቀመች ሲሆን ከነዚህ መካከል ደግሞ ሰባት የሚሆኑት ቢቱ ስቴልስ ቦምበር ይባላሉ። ማለትም ቢቱ ስፕሪት ማለት ነው። በአጠቃላይ ሶስት የሚሆኑ በኢራን ውስጥ የሚገኙ የኒኩለር ሳይቶች ታርጌት የተደረጉ ሲሆን እነዚህም ፎርዶ፣ ናታንዝ እና ኢሳፋ ተብለው የሚጠሩ የኒውክሌር ሳይቶች ነው በኢራን የሚገኙ ማለት ነው። በዚህ ኦፕሬሽን ታርጌት የተደረጉት ማለት ነው። እነዚህ የአሜሪካ ኤርክራፍቶች ቀጥታ ወደ ኢራን የአየር ክልል ከመግባታቸው በፊት ከ12 የሚበልጡ ተመሃውክ ክሩዝ ሚሳይል ከአሜሪካ የባህር ኃይል የተተኮሰ ሲሆን በዚህም እንግዲህ ኢሳፋ ተብሎ የሚጠራውን አንደኛውን በኢራን የሚገኘውን የኒውክሌር ሳይት ታርጌት አድርገዋል። ከዛ በኋላ ቤቱ ቦምበር ተብሎ የሚጠራው ጥቃት ማድረስ የጀመረ ሲሆን በዚህም እንግዲህ ጂቢዩ 57 ኤምኦፒ ተብሎ የሚጠራ ማለትም ሌላኛው ስሙ በንከር በስተር የሚባል ቦምብ ተጠቅሞ ፎርዶ የሚባለውን የኢራን የኒውክሊየር ሳይትን ታርጌት አድርጓል። ታይን የሚባለው ይህ የአሜሪካ ጀኔራል ለተናገረው በአጠቃላይ 14 የሚሆኑ ኤምኦፒ ወይም ደግሞ በንከር በስተር የሚባሉ ቦምቦቹን ተጠቅመው ሁለት በኢራን የሚገኙ የኒኩሌር ሳይቶችን ታርጌት እንዳደረጉ ተናግሯል። ጨምሮም እንደተናገረው ይሄ ኦፕሬሽን ታርጌት ያደረገው ኢራን እየሰራች ያለችውን የኒኩሌር ሳይት ብቻ ነው ብሏል። እናም ደግሞ ይሄ ኦፕሬሽን በሀገሪቱን የሚያስተዳድረው መንግስትን ለመገለበጥም የተደረገ ጥቃት አይደለም ሲል ነው የተናገረው። ኢራንም እንግዲህ በአሜሪካ ከደረሰባት ከዚህ ጥቃት በኋላ እጅግ በጣም ከፍተኛ የሆነ ሚሳይል ወደ እስራኤል የተኮሰች ሲሆን በዚህም እንግዲህ የእስራኤል ዋና ከተማ ቴላቪቭን ጨምሮ ሃይፋ የሚባሉ የእስራኤል ከተሞችን አጥቅታለች ማለት ነው። እንግዲህ በዚህ ጥቃቷ እንግዲህ 86 የሚሆኑ እስራውያን ጉዳት እንደደረሰባቸው ነው እንግዲህ የዚያው አካባቢ ባለስልጣናቶች የተናገሩት ማለት ነው። ኢራን ጠቅላይ ሚኒስትር አሜሪካ በኢራን ላይ የደረሰችውን ይህንን ጥቃት እጅግ በጣም ያወገዙ ሲሆን አሜሪካ እጅግ ከርታናለች ብለዋል። ኢራንም ቀጣይ በምትወስደው እርምጃ ማንም ተጠያቂ ሊያደርጋት አይችልም የሚል ንግግር ነው የተናገሩት ማለት ነው።